ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ሰሞኑን የለቀኩላችሁ ቃላት ነበር። ትናንት የለቀኩላችሁ እንግሊዘኛ ነው። ዛሬ ደግሞ እየላችሁ የመጣሁት ስምንተኛ ፊደላቶችን፣ ዲቃላ ሆህያቶችን ስራ ሊባላችሁ መሰረት፣ ሁሉንም ዲቃላ ሆህያቶች እየላችሁ መጥቻለሁ። በቃላት ምስረታ ፊደላቶችን በቃላት ምስረታም እየላችሁ መጥቻለሁ። ሰው በደንብ ተከታተሉኝ። እነዚህ ስምንተኛ ፊደሎች ትንሽ ያስቸግሯችኋል። አብዛኛው ቪዲዮ የሚሰራው እስከ ሰባት ነው። ሰው ስምንተኛ ፊደሮችን ዛሬ ጥንቅቅ አርገን ሁሉንም ሰላሳ ሦስት ነው የሰላሳ ሦስት ነው ሰላሳ ሦስቱም ነው ዲቃላ ሆሄያት የላቸውም። የተወሰኑት ናቸው ዲቃላ ሆሄያት ያላቸው። ሰው አብረን ነው ያለነው። አዲስ ቤተሰብ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እያደረጋችሁ ለጓደኞቻችሁ ሼር አድርጉላቸው። ሰው ሁሌ ቪዲዮ ሰለቀ እንዲደርሳችሁ ደግሞ የደወል ምልክቱን እየነካችሁ መቀጠል ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንገባለን። ግን ከመግባታችን በፊት ኦንላይን መማር የምትፈልጉ ልጆች በጣም ብዙ ልጆች ነገር አስተምራለሁ ሶ መማር የምትፈልጉ ልጆች በዚህ ስልክ ቁጥር ባስቀመጥኩላችሁ ስልክ ቁጥር ዲስክሪፕሽን ላይ አስቀምጥላችኋለሁ እዚ ላይ ማስቀምጥላችኋለሁ በዚ ስልክ ቁጥር እየደውላችሁ ሞ ላይ ዋትሳፕ ላይ አውሩኝ መማር ትችላላችሁ። ሶ አሁን ቀጥታ ወደ ትምህርታችን እንግባው። የመጀመሪያው ፊደል ይሄን ኛ እየጻፍኩኝ ትልባላችሁና ይሄ የመጀመሪያው ፊደል ውሃ ነው የሀቤት የሀቤት ማለት የዚህ ሀቤት ማለት ነው ላችሁ ና ሀ ዋይ ጠብቁኝ። ይዚህ ሃ ቤት ነው። ሀ ማለት ይሄንኛ የዚህ ሃ ቤት ና ስምንተኛው ላ ኳ ነው። ይሄ ደግሞ ሏ ዋ የሚል ድምፅ አለው። ሏ፣ ሟ፣ ሷ ነው። መጀመሪያ ፊደላቶችን እናንባቸው። ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሷ፣ ሯ፣ ቋ፣ ሷ። ይሄ ሏ ነው። ሶ ሏን ቃላት መሰረት ላይ የምንችለው ለምሳሌ ችሏል፣ ችሏል ስንል ሏ ነው የምንጠቀመው። ተጠቀማ ኋ ስንል ይሄ እና ይሄ ተመሳሳይ ስለሆኑ ይሄም ኋ ነው፣ ይሄም ኋ ነው። ቅርጻቸው ብቻ ስለሆነ ኋላ ማለት እንችላለን። ይሄም ኋላ ነው የሚለው፣ ይሄኛውም ኋላ ነው የሚለው። ይሄኛው ስንድሄድ ደግሞ ሟ ነው። ሶ ሟ ስንል ስ ሟ ማለት እንችላለን። ስሟ ስሟ ተመልከቱ። አሁን ሟ ነው ይሄ። ስሟ ለምሳሌ ስሟ ማን ነው ስትሉ ሟ የምትጠቀሙት ይሄንኛው ነው። የመቤት ስምንተኛው ሟ። አሁን መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እስከ ሞ ድረስ ሰባተኛ ፊደል ነው። ብዙ ጊዜ የምናስነብባችሁ እስከ መጨረሻው እስከ ሰባተኛ ድረስ ያሉት ነው። ስለዚህ ሟ ግን ስምንተኛ ነው። ዲቃላ ሆህያት ማለት ከእግራቸው ላይ ቅጥዬ ያለበት እንደዚህ ሃሽታግ ያለበት ስሟ እንላለን ማለት ነው። ይሄ ደግሞ ሷ ነው የሰቤት ስለዚህ የሷ የሷ ነው። የእሷ ነው ምናምን ስትሉ የእሷ ማለት ትችላላችሁ። እሷ የምጠቀሙት ይሄ ይሄም እሷ ነው። ተመሳሳይ ናቸው። ስ ሁለቱም ሳይደሉ ይሄም የሰቤት ነው ይሄም የሰቤት ስለዚህ የእሷ ማለት እንችላለን። ይህም የእሷ ነው። ይሄኛውም የእሷ ነው። እሯ ስንል ደግሞ ያ እሯ እንደዚሁ ቃል ነው። እሯ ግን በቃላት ስንሄድ ጥሯል ጥሯል ማለት እንችላለን። ጥሯል እሯል ሶ ስምንተኛውን ካልተጠቀማችሁ ሌላ ፊደል ለምሳሌ ስምንተኛ እረ ሩ ጥራን ምናምን አትሉ። ሯን ነው የምትጠቀሙት ጥሯን ስትሉ። ይሄ ደግሞ ቋ ነው። ስለዚህ ቋንቋ ብለን ስንጽፍ የምንጠቀሙ ቋ ነው። ቋ ን ቋ ስለዚህ ቋ ነው። ኋ ሏ ሯ ሟ ሷ ሷ ሯ ቋ በደንብ ተከታተሉ። አንድ አይነት የሆነ ድምፅ ነው ያላችሁ ስለዚህ ቋ ሯ ሷ ሷ ሟ ሏ ኳ ነው። ወደዚህ ስንሄድ ደግሞ ቧ ነው። ይሄ የበቤት ስምንተኛው ቧ። ስለዚህ ይህን ስናነብ ቧን ቧ ቧን ቧ እንላለን ማለት ነው። ቧ ን ቧ ይሄ ስለሚጠቀም፣ ይሄ ደግሞ ሿ የሸቤት መጨረሻው ሿ። ስለዚህ ተ ሾ ተሿሚ ተሿሚ ተሿሚ ማለት ሆነ ስራ ምናምን ተሹሟል ወይም ተሿሚ ነው ይባላል ይሄ ደግሞ ቷ ነው የተቤት መጨረሻው ቷ ስለዚህ ትቷ ል ትቷ ሊሆናል እቺ ቿ ነች በቿ የሚጀምር ቃል የለንም ስለዚህ ባዶ አድርጌዋለሁ ሆ ቀጥታ እንድታቆሶቻ ነ ይሄስ ኗ የነቤት መጨረሻው ኗ ስለዚህ ሆ ኗ ሆኗል ማለት እንችላለን። ሆኗል። ይሄ ኟ ነው። በኟ የሚጀምር ልክ እንደ ቿ የለም ቃላት የለም። ካለ ትነግሩኛላችሁ። ይሄ ደግሞ ዟ ነው። ስለዚህ በዟ አለ ይ ዟ ል ይዟል ማለት ትችላላችሁ። በጣም ብዙ መስረት ትችላላችሁ። በዟ ይዟል። ይሄ ዧ ነው። ዠ ዡ ዢ ዣ ዤ ዢ ዦ ካለቀ በኋላ እስከ ሰባት ዧ በዧ የሚጀምር ቃል የለን በቃ ወይም ቃላት ወይም የሆነ ነገር አረፍተ ነገር የለን። ዷ ስንል ወደ ዷ እንሄድ። ይሄ ደቤት ነው። ዷ ወዷል፣ ወዷል ማለት ትችላላችሁ። ወዷል እሄስ ጇ የጀቤት ጇ ልጇን፣ ልጇን ማለት ትችላላችሁ። ልጇን እሄስ ጓ እሄስ ደ። ስለዚህ በጓ ጓደኛ ማለት ትችላላችሁ። ብዙ ጊዜ ጓን እንጠቀመዋለን። ጓደኛ ጓደኛ። ይሄስ ጧ። በጧ ደግሞ ጧፍ ማለት ትችላላችሁ። ጧፍ። ይሄ ጯ ነው፣ የጨቤት መጨረሻው ጯ። ስለዚህ መጯ ጯ ህ መህ ይሆናል ማለት መጯ ጯህ። ይሄ ጧ ነው የጠቤት ሶ የለውም ቃል። ይሄ ጿ ነው፣ ስለዚህ ገጿ ማለት ትችላላችሁ። ገጿ ገጿ በረከቷ ምናምን ይባል። ገጿ የመጨረሻው ፏ ነች። እስኪችን እናንተ አነባት ንባቧን ብቻ ይችል ነገራችኋል። ፏ ነው። ስለዚህ ፏ ፏ። ስለዚህ አንቡት እናንተ ሶ የመጨረሻው ፏም አለ። ይሄንኛው አጻፉት መጨረሻ ላይ ይሄ ፏ የፈ ቤት ነው። ፏ ሶ ይሄ ግን እንትን የለው የዚህ የፈ ቤት ማለት የዚህ የፈ ቤት ነው የዚህኛው የፈ ቤት። ይሄ ሆ ሆ ይሄ ደግሞ ቧ፣ ሿ፣ ቷ፣ ቿ

ጓ ዷ። ስለዚህ ይህን ይመስላል። ዛሬ እየላቸው የመጣሁት ቀጣይ ቪዲዮ በተመሳሳይ ቪዲዮ እየላቸው እመጣለሁ። ሰ እነዚህን በደንብ ዋቸው በደንብ ማለት ነው። ምክንያቱም ዲቃላ ሆህያትን ከያዛቸው አሁን ለምሳሌ ንባብ ላይ ምናምን ቢመጡ አያቅቷችሁም። ብዙ ጊዜ ቪዲዮ የሚሰራው በሌሎቹ ነው፣ እስከ ሰባት ባሉት ነው። በነዚህ ብዙ ጊዜ አታውቋቸውም። እኔ ራሱ ማስተምራቸው ልጆች፣ በጣም ብዙ ጊዜ እነዚህን እረሳቸዋለሁ ሳስተምራችሁ እነዚህ በደንብ በደንብ ያዟቸው። ቀጣይ በሌላ ቪዲዮ ላችሁ መጣለሁ ሶ ስልክ ቁጥሬን አላስቀመጥኩላችሁም። ሰው ሌላ ቪዲዮ ላይ ታስገኝታላችሁ ስልክ ቁጥሬን በዛ እየደውላችሁ ዋትሳፕ ላይ፣ ኢሞ ላይ ቀጣይ ቪዲዮን ብታወት እዛ ላይ ታገኙታላችሁ። መማር ትችላላችሁ። ይመቻችሁ።